ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ አምስት ቀን 2017 ዓ ምት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። መተማ ላይ የአማራ ፋኖ በክንዱ ያስከበረውን ቀጠና ለአማራ አርሶ አደሮች ዋስትና ሆኖ ወደ ስራ እንዲመለሱ አድርጓል። የመተማ ሆናዊ ሁኔታ ምን ይመስላል? የፋኖ መሪው የሰጠውን ማብራሪያ በዝርዝር የምናስደምጥበት የዕለቱ መረጃችን ነው። ተሰሙታላችሁ። ጎጃም ላይ የምተማመንበት አዋጊ የተሰውቶብኛል ሲል በአዲን ሐዘኑን ገልጿል። በአዲንን የከፋ ሐዘን ላይ የጣለው አዋጊው ማን ነው? የብልጽግናውን አዋጊ እርምጃ የወሰደበት ሴትኛው የፋኖ አደረጃጀትና በየትኛው ግንባር ነው የሚለውን በዝርዝር እናስደምጣችኋለን። የኢታማዦር ሹሙ ጉዳይ አሁንም አወዛጋቢነቱ ቀጥሏል። የኦነጉ መስራች የሚመሩት የሰላም ጉዳዮች ቋሚ ኮሚቴ ለኤታማዦር ሹም ብርሃኑ ጁላ እያካሄዳችሁት ያለው የውጊያ ብቃት ጥሩ ነው፣ ለቀይ ባህር ጦርነት መዘጋጀታችሁም ይበል የሚያሰኝ ነው ሲል ቡራኬ ሰጥቶታል። ለጦርነት ዝግጅት ቡራኬ በመስጠት የመጀመሪያው የሰላም ቋሚ ኮሚቴ ያስባለው የኦነጉ መስራች ጉዳይ በዜናችን በዝርዝር የሚደመጥ ይሆናል። ተሰሙታላችሁ። ባዴን ዛሬ ባህር ዳር ላይ ከባድ ኪሳራ ደርሶበታል። በአዴነን ለከባድ ኪሳራ የዳረገው የባህር ዳሩ ክስተት ምንድን ነው የሚለውን ዜናችን በዝርዝር አሰናድቶታል። ሰዓቱን ጠብቆ ወደ እናንተ ይቀርባል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያዘጋጀነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን በቀጥታ ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው መረጃችን አለፍን። የአማራ ፋኖ ለመተማ አርሶ አደር ዋስትና ሆኗል። የብልጽግና አገዛዝ ሰራዊት በአማራ አርሶ አደር ላይ የፈጠረውን ጫና ተከትሎ ከመደበኛ እርሻቸው የተፈናቀሉ የመተማ አርሶ አደሮችን የሰላም ዋስትና በመስጠት ወደ ስራቸው እንዲመለሱ ማድረጉን የአማራ ፋኖ አስታወቀም። የአማራ ፋኖ ካራ አማራ ክፍለ ጦር የኮሚኒኬሽን ኃላፊ አርበኛ ቴዎድሮስ ከበደ ለጣና ቴሌቪዥን እንደገለጸው የብልጽ ግና ፍላጎት ሁሉም አማራ በየዘርፉ እንዲቸገር ማድረግ ነው። ሐኪምን የገደለ መምህራንን ያፈነና ተማሪን ትምህርት ውጭ እንዲሆን ትምህርት ቤትን ጭምር ያቃጠለ ስርዓት አርሶ አደሩንም ከእርሻው ውጭ እንዲሆን አድርጎት ቆይቷል። ቀጠናውን በደማችን ካስከበርን በኋላ ግን አርሶ አደሮች ወደ ማሳቸው መጥተው እንዲያርሱ ባደረግነው ጥረት መሰረት የመተማ እርሻ ወደ ስራ ተመልሷል ሲል ተናግሯል። የትኛውም አርሶ አደር ወደ እርሻ ከመመለሱ በፊት የሚልሻ ስልጠና መውሰድ አለበት ብሎ ብልጽግና ሰራዊት አዝምቶ አርሶ አደሩ ማሰቃየቱ ይታወሳል። አርሶ አደሩ በሚልሻ ስልጠና ካላለፈ ማረስ እንደማይችል ማስጠንቀቂያ በመስጠት ወደ ቀጠናው ያሰማራውን የብልጽግና ፌዴራል ፖሊስና መከላከያ ላይ የካራማራ ክፍለ ጦር የተቀናጀ እርምጃ ወስዶበታል። ከዚያን ጊዜ ጀምሮም ቀጠናው ሰላም መሆኑን ያስታወቀው አርበኛ ቴዎድሮስ ከበደ የአማራ ህዝብ በምግብ እንዲቸገርና ህዝባችን በረሃብ እንዲያልቅ የብልጽግና ፍላጎት ስለሆነ አርሶ አደሩ በዚህ አዝርት ወቅት ወደ ማሳው ገብቶ እንዳያርስ ነው ይህንን ሁሉ መከራ የሚያመጣው። እኛም የወጣ ነው ለአማራ ህዝቡን ለንተናው የሉና መከበር ስለሆነ አርሶ አደራችንም ተረጋግቶ በማረስ የህዝባችን የምግብ ዋስትና መሪ መሆኑን እንዲቀጥል እያደረግን ነው ብለዋል። ይህ በእንዲህ እንዳለ በሱዳን ኮሪደር የሚገኘው የአማራ ህዝብ ከመተማ ጎንደር ያለው መንገድ ከተዘጋ ከሁለት ወራት በላይ ማስቆጠሩን አርበኛ ቴዎድሮስ ጨምሮ ገልጿል ሰሞኑን እንግዲህ ከጠላት ጋር በጦርነት የተደረገ እንቅስቃሴ ውጊያ የለም ነገር ግን ጠላት አሁንም እኛን በአፈሙዝ የተዋጋ ቀጣይ አመት የአማራ ህዝብ በራብ ለመዋጋት እቅድና ፕላን ይዞ በአካባቢው በበረሃ እንቅስቃሴ ጀምሯል። ይህም እንቅስቃሴው ምንድን ነው? ጠላት የተለያዩ ሽብሮችን በመፍጠር የመሰረተ ልማት ተቋሞች እንዲቆሙ በማድረግ ለምሳሌ ከመተማ ጎንደር ያለን መንገድ ከተዘጋ ከሁለት ወር በላይ ሆኖታል። የምዕራብ ጎንደር አጠቃላይ የኤሌክትሪክ ሃይድሮ ፓወር ከማግኘት ካቆመ ከአንድ ወር በላይ ሆኖታል። በየአካባቢው ያሉ የመጠጥ ውሃ አገልግሎት ሰጪ ተቋማት በየከተማው ያሉ በበጀት እና በነዳጅ እጥረት እንዲሁም በአንዳንድ በሚል ሽፋን ህብረተሰቡ በጣም እየተማረረ ነው ያለን። ከሁሉም የከፋ የሚያደርገው ግን ወጣቶቻችን፣ ገበሬ አባቶቻችን ሳያርሱ ከርመው የአማራን ህዝብ በራብ ለመቅጣት በተለይ የምዕራብ ጎንደር ላይ እየተሰራ ያለው ሸፍት ወገኖቻችን ወደ እርሻ ገብተው ስራ እንዳይሰሩ ከፍተኛ ጫና ሲፈጥር ቆይቷለኝ። በመሆኑም የአማራ ፋኖ ካራማራ ክፍለ ጦር በየአካባቢው ሰራዊቷንና እኔም የኮሚኒኬሽን ጉዳይ አላፊው እንዲሁም የተለያዩ አመራሮች ሁሉም በየቦታው በማሰማራት ከቋራ እስከ መተማ ያሉ አካባቢዎች ገበሬዎች ገብተው እንዲያርሱ እንዲሰሩ ከፍተኛ ጥረት እያደረግን ነው። በዚህም እንግዲህ በዚህ ሁለት ቀን ገበሬው ወደ አካባቢው እየገባ ቦታውን እያየ እየተደዋወለ እየመጣ ነው። እርሻም ማረስ ጀምረዋል፣ ማጽዳት ጀምረዋል። ይሄ ነው ያለው ሁኔታ። እንደው በዚህ አጋጣሚ ለሕዝባችን በተለይ ለምዕራብ ጎንደር ሕዝብ ከአብደራፊ ጀምረ እስከ ቋራ ላለው ልታስተላልፍልን የምንፈልገው መልእክት ቢኖር ጠላት የሚያስወራው የውዥንብር ወሬ በረሃብ ሊዋጋን የረሃብ ጦርነት ሊከፍትብን በመሆኑ፣ ሁሉም አርሶ አደር ያለምንም ስጋትና ፍራቻ ወደ በረሃው ገብቶ እርሻውን እንዲያርስ ለዚህም በአካባቢው የሚንቀሳቀሰው የአማራ ፋኖ ካራማራ ክፍለ ጦር የአማራ ፋኖ አርበኞች ክፍለ ጦር እና ሌሎችም ዋስትና ሊሰጡት እንደሚችሉ እና አካባቢው በበረሃው ሁሉ ሰላም የሰፈነበት እንዳለና ፋኖ ዋስትና እንደሚሰጥ ይሄን መልእክት እንድታስተላልፍልኝ። ዜናዎቻችን እንደቀጠሉ ናቸው። ወሳኝ አዋጊ ተገድሎብኛል ብልጽግና። የብልጽግናው አገዛዝ ከትናንት በስቲያ በተደረገው ውጊያ የሚተማመንበት ወሳኝ አዋጊው በፋኖ እንደተገደለበት ሳይደብቅ ተናግሯል። የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር ከብልጽግናው ሰራዊት ጋር ባደረገው ከፍተኛ ትንቅንቅ ከአስር በላይ የብልጽግናውን ጥምር ጦር እርምጃ እንደወሰደበት መግለጹ ይታወሳል። በውጊያውም የብልጽግናውን ጥምር ጦር እየመሩ ወደ ግንባር የገቡትና በብልጽግናው አገዛዝም በአዋጊነታቸው ከፍተኛ አድናቆት የተሰጣቸው ሀምሳ አለቃ ይበልጣል ዘውዱ በፋኖ ተመተው መሞታቸውን መስሪያ ቤታቸው በሐዘን መግለጫው አስታውቋል። የባዕዲን አድማ ብተናን በብቃት ይመሩ እንደነበረና በሳቸው መሞትም ጥልቅ ሐዘን እንደተሰማው ሳይደብቅ የተናገረው የባዕዲን መግለጫ በቀጠናው ያለው ውጊያ ከባድ ፈተና እንደሆነበትም ጨምሮ ገልጿል። የአማራ ፋኖ በጎጃም የጎጃም አገው ምድር ሶስተኛ ክፍለ ጦር የቀኝ አዝማች ስሜነ ደስታን እንጅባራ ብርጌድን ለመክበብ የተላከው የብልጽግና ሰራዊት ከአስር በላይ የሚሆነው አባሉ እርምጃ ሲወሰድበት ከሃያ አምስት በላይ የሚሆኑ ደግሞ ከባድ ጉዳት ደርሶበት በሶስት ፒካፕ መኪና ተጭኖ ተመልሷል። ይህ በእንዲህ እንዳለ የዚሁ የጎጃም አገው ምድር ሶስተኛ ክፍለ ጦር በቲሊሊ ከተማም ተመሳሳይ የድል መረጃ አጋርቶናል። የትሊሊ ዘንገና ብርጌድ ትናንት ምሽት አሽፋ መገንጠያ ተብሎ በሚጠራው ልዩ ቦታ በብልጽግናው ሰራዊት ላይ ከበባ በማድረግ ታላቅ ድል መጎናጸፉን አስታውቋል። የብልጽግናው ሰራዊት በዙ 23 እና በብረት ለበስ ፒንቲ ታጅቦ ለስምሪት መውጣቱን ተከትሎ በፋኖ በተከፈተበት ድንገተኛ ጥቃት አምስት አባላቱን በሞት ሲያጣ ስድስት ደግሞ ቁስለኛ መሆናቸውን ከቦታው የደረሰን ተጨማሪ መረጃ ያሳያል። በዚህ ውጊያ የብልጽግናው ሰራዊት የደረሰበትን ከባድ ኪሳራ ተከትሎ በንጹሐን ላይ ከባድ ጉዳት ያደረሰ የዘፈቀደ የከባድ መሳሪያ ተኩስ መክፈቱን ምንጮቻችን ጨምረው ገልጸዋል። ክቡራትና ክቡራን ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። አሁንም አብራችሁን ቆዩ። ኢታማዦር ሹሙ በፓርላማ የብልጽግናው ፓርላማ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የብልጽግናው መከላከያ ሚኒስተር የዘጠኝ ወራት እቅድ አፈጻጸም ግምገማና ሪፖርት አቅርቦ ነበር። የሰራዊቱን አፈጻጸም ሪፖርት ያቀረቡትና ምላሽ ከሰጡት ደግሞ በዋናነት የብልጽግናው ሰራዊት ኢታማዦር ሹም ብርሃኑ ጁላ ነበሩ። የምክር ቤቱ ቋሚ ኮሚቴ መከላከያን ያለፉት ዘጠኝ ወራት ጉዞ አስመልክቶ ባደረገው ግምገማ ለቀይ ባህር ውጊያ ለምታደርጉ ዝግጅት በርቱ፣ በአማራ ክልል ያደረጋችሁት ጦርነትም አበጀህ የሚያሰኝ ነው ሲል የተቋሙን የጦርነት መንገድ አመስግኗል። በዚህ ውዳሴ የተደሰቱት የብልጽግና ታማጆር ሹም በበኩላቸው የውስጥ ጠላቶቻችን አዳክመናቸዋል፣ አንዳንዱ እየለመነ እጁን እየሰጠ ነው፣ መንግስትም ተቀብሎ ሹመትና ሽልማት እየሰጣቸው ነው ሲሉ ተናግረዋል። ከጎረቤት ኤርትራ ጋር ወደ ጦርነት የሚገባበት ዕድል መስፋቱን ባመላከቱበት ንግግራቸው ደግሞ ወደ ባህሩ እንዳንጠጋ ተማክረው በሩን ይዘጉብናል። እንዳለመታደል ሆኖ የምንገኝበት የምስራቅ አፍሪካ ያልታደለና የተበደለ በመሆኑ ያሳዝናል። እኛ ግን ለባህር በር ብቻም ሳይሆን እንዋጋለን ብለው ተናግረዋል። የምስራቅ ሸዋ ዞን ሻሸመኔ ከተማ ተወላጁ ታማጆር ሹም ብርሃኑ ጁላ ምስራቅ አፍሪካ በየብስም በባህርም የተረበሸ ቀጠና ነው። ከአጠቃላይ ከዓለም ማፓ አንጻር ስናየው ጥሩ ቀጠና አይደለም። የየብሱ ችግር ወደ ባሕሩም ይገባል። ይህንን ለማረጋጋት የምናደርገውን ጥረት የሚመለከቱ አንዳንድ አገራት ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። ኢትዮጵያ ወደ ባህሩ እንዳትጠጋ እናድርጋት ብለው ጥምረት የሚፈጥሩ ኃይሎች አሉ። ወደ ባህሩ ብንጠጋ ምን እንደምንጎዳቸው የሚያቀርቡት ምክንያት የለም በማለት የቀጠናውን ጉዳይና ኢትዮጵያን ሌሎች አገራት በስጋት እየተመለከቷት መሆኑን ገልጸዋል። የኢታ ማጆር ሹሙ የትናንቱ የፓርላማው ቋሚ ኮሚቴ ስብሰባ ላይ መገኘት ሁለት መሰረታዊ መልእክቶችን ማስተላለፍ ነበር። ቀዳሚው መልእክት ከኤርትራ ጋር አይቀሬ ጦርነት መኖሩን ለማሳወቅ ሲሆን ቀጣዩ መልእክት ደግሞ የአማራ ክልሉን ጦርነት በበቃኝ ለመውጣት ዝግጅት እያደረጉ መሆኑን ማመላከት ነው። የቀይ ባህርን ጉዳይ ማረጋጋት አለብን ብለን ተነስተናል የሚሉት የብልጽግናው ኢታማዦር ሹም በክልሎች ደግሞ ከዚህ በኋላ አንገባም፣ ራሳቸውን እንዲያጠናክሩ ነው የምናደርገው ብለዋል። ጎረቤት ሀገራት ደግሞ ኢትዮጵያን የሚመለከቷት እንደ ሰላም ፈጣሪ ሳይሆን የተረጋጋውን ሰላም እንደምትበጠብጥ ክፉ ሀገር መቁጠር ጀምረዋል። ለዚህ ደግሞ የሚያቀርቡት ምክንያት የብልጽግናውን አገዛዝ የውጭ ግንኙነት ፖሊሲና የሊቀመንበሩን ሥነ ባህሪ ነው። የኢታማዦር ሹሙን ንግግሮች አስመልክቶ አስተያየታቸው ለጣና ቴሌቪዥን የሰጡ የሰላምና ደህንነት ተንታኙ የብልጽግና መንግስት በአገር ውስጥ ብቻ ሳይሆን በጎረቤት አገራትም የችግር ምንጭ ሆኖ እየታየ መጥቷል። ከ25 እና 30 ዓመታት በፊት የኤርትራውን መንግስት ነበር በችግር ፈጣሪነት የሚመለከቱት። ያኔ ኢሳያስ አፈወርቂ የሚመሩት የአስመራው መንግስት በራስ ዱሜራ ደሴት ምክንያት ከጅቡቲ ጋር፣ በሃኒሽ ደሴት ምክንያት ከየመን ጋር፣ በባድሜ ምክንያት ደግሞ ከኢትዮጵያ ጋር ጦርነት ገብቶ ነበር። አሁን ደግሞ ዘመን ተቀይሮ የኢትዮጵያ መንግስት የቀጠናው የስጋት ምንጭ ተደርጎ እየታየ ነው ብለዋል። የዚህ እይታ ማረጋገጫ የሚሆነው ደግሞ የ2018 ዓ ም የመንግስት በጀት ረቂቁ ላይ እንደተገለጸው አብላጫውን ገንዘብ የተሰጠው ለመከላከያ መሆኑን ተንታኙ ያነሳሉ። በመሆኑም የኢትዮጵያ የውጭ ግንኙነትና የሰላም ጉዳዮች በእጅጉ አሳሳቢ ሆኖ እንደሚቀጥል ተጠባቂ መሆኑን ተንታኞች ተናግረዋል። ይህን ስጋታቸውን ከሚሰጡት ፖለቲከኞች መካከል አንዱ የምክር ቤቱ አባል ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በምክር ቤቱ ጥያቄያቸውን ሲያቀርቡ የመንግስት ትኩረት ከሀገር ቤት አልፎ ወደ ጎረቤት አገር የሚዛመድ ጦርነትን የማድረግ ፍላጎት እንዳለ የጠቆሙበትን ንግግር ማቅረባቸው ይታወሳል። ይህም የሆነው ከውጭ ግንኙነት ፖሊሲ የሚቀዳ መሆኑን ገልጸዋል። ለጎረቤት ሀገራት የሰላም ስጋት የሆነው የኢትዮጵያን የውጭ ግንኙነት የሚያረቀው የፓርላማው ቋሚ ኮሚቴ የሚመራው በወለጋ ተወላጁ የኦነጉ ዲማ ነገው ሲሆን፣ መከላከያውን በይታ ማዦር ሾምነት የሻሸ መኒው ብርሃኑ ጁላ ይመሩታል። ከዚህም በበለጠ ደግሞ የጦር ኃይሎች ዋና ጠቅላይ አዛዥነቱን የጅማው አብይ አህመድ የሚመሩት መሆኑ ይታወቃል። ወደ መጨረሻው ዘገባችን አለፍን በአዴን በባህር ዳሩ የአደባባይ ስብሰባ ኪሳራ ገጥሞታል ነዋሪዎቹ ብልጽግና በባህር ዳር የጠራው የአደባባይ ስብሰባ የታሰበውን ያህል እንዳልተሳካለትና በተለይም በከተማዋ ነዋሪ ዘንድ ተቀባይነት ማጣቱን ተከትሎ ከባድ ኪሳራ እንደደረሰበት የባህር ዳር ነዋሪዎች ተናገሩ። የብልጽግናው አገዛዝ ባልተጠና የጦርነት መንገዱ አገሪቱን ከባድ ኪሳራ ውስጥ መክተቱን ተከትሎ ከፍተኛ ኢኮኖሚያዊ፣ ማህበራዊና የጸጥታ ጫና ላይ መጣሉ ይታወቃል። ሆኖም ይህንን ከማስተካከልና ዘላቂ ሰላም መፍትሄን ለማምጣት ከመሞከር ይልቅ አሁንም በተለመደው የማስመሰልና የእኔን ብቻ ስሙኝ መንገዱ ቀጥሎበታል ሲሉ ተንታኞች ይናገራሉ። የብልጽግናው የተለመደ ውጤት የማያመጣ ጉዞ ደግሞ ከቁጥጥሩ በማይወጡ የሃይማኖት መሪዎች በኩል የሚካሄደው ህዝባዊ ስብሰባዎችን ማካሄድ ነው። ኢትዮጵያን የገጠማት የሃይማኖት ችግር ሳይሆን የፖለቲካ ችግር ነው የፖለቲካ ችግር ደግሞ የሚፈታው በቁርጠኛ የፖለቲካ ውሳኔ እንጂ በሃይማኖት መሪዎች የአደባባይ ቡራኪ አይደለም፣ የሚሉት ተንታኞች የሃይማኖት መሪዎች ራሳቸው እንደዚህ አይነት ውጤት የማያመጣና ራሳቸውንም ለትዝብት የሚጥል ጉዳይ ላይ ከመሳተፍ ተቆጥበው የራሳቸውን መለኮታዊ አገልግሎት ላይ ብቻ ቢያተኩሩ ይሻላል ሲሉ ይናገራሉ። የብልጽግናው አገዛዝ በውይይትም ሆነ በንግግር ችግሮችን የመፍታት ፍላጎት ቢኖረው ኑሮ እንደዚህ አይነት ስንቀፈጅ የሆኑ የአደባባይና የአዳራሽ ስብሰባ ከማካሄድ ይልቅ ጥያቄ ያነሳውን ኃይል ወደ ጠረጴዛ ስቦ ለውይይት መጋበዝ ነው። የብልጽግናው አገዛዝ ግን እያካሄደ ያለው የህዝብን ጊዜ፣ የሀገርን ሀብትና የሰውንም ክብር በሚያጎድፍ መልኩ በህወሀትና በድርግ ዘመን የነበረውን አካሄድ ማስቀጠል ነው። ከዓመታት በፊት በብልጽግናው አገዛዝ በተለይም በሊቀመንበሩ አማካኝነት የተፈጸሙ ውልቄቶችን አስመልክቶ አቶ ክርስቲያን ታደለ በፓርላማ ጥያቄ ማንሳቱ ይታወሳል። ያንን የክርስቲያን ጥያቄ ያዳመጡት የብልጽግናው ሊቀመንበር ከሳምንታት በኋላ በመላው ኦሮሚያ ክልል ሰልፍ አስጠርተው ክርስቲያን ታደለን በመፈክር ሲያሰድቡ ታዩ። ዛሬም በተመሳሳይ ጦርነት እያደቀቀው ላለው የአማራ ህዝብ በሃይማኖት አባቶች የሚመራ የአደባባይ ሰልፍ አዘጋጅቶ ሰላም ይስፈን ሲል ውሏል። የአደባባይ ስብሰባ መጥራቱን አስመልክቶ በሰልፉ እንደማይገኙ የተናገሩት አንድ የባህር ዳር ከተማ ነዋሪ ለጣና ቴሌቪዥን ሲናገሩ ራሱ ደጋሽ ራሱ አስተናጋጅና ራሱ ተናጋሪ በሆነበት መድረክ ማን ከማን ጋር ተነጋግሮ ነው ሰላም የሚሰፍነው? ሲሉ ይጠይቃሉ። አስተያየት ሰጪው አክለውም መስማት ከፈለኩ ፀሐይ ላይ ሳልሰጠ የራሱን ንግግር በራሱ የቴሌቪዥን ጣቢያ ቤት የተቀምጨ ማየት እችላለሁ። ችግሩ እሱ ሳይሆን አጠቃላይ የብልጽግና አካሄድ እጅግ አውዳሚና ኋላ ቀር በመሆኑ የሚሄድበት መንገድ አዋጭ አይደለም በማለት ተስፋ መቁረጣቸውን ይናገራሉ። ሌላው አስተያየት ሰጪ በበኩላቸው ለብልጽግና መንግስት በዚህ ደረጃ ከህዝብ የተቃርኖ ጉዞ መሄድ የሃይማኖት መሪዎች የሚጫወቱት ሚና በቀላሉ መታየት እንደሌለበት ይናገራሉ። የሃይማኖት መሪዎቹ ብልጽግና ባዘጋጀው ድግስ ላይ እየተገኙ ህዝብን አብረው ከደጋሹ ጋር ሲሰድቡ መዋላቸው ተገቢ አለመሆኑንም አስምረው ገልጸውታል። በሌላ ዜና የሁዲድ ብልጽግና አገዛዝ ባለፈው የበጀት አመት ከ32000 በላይ ፕሮጀክቶችን በስኬት ሰርቶ ማጠናቀቁን የገለጹ ሲሆን በአማራ ክልል ግን 39000 የግለሰቦች መኖሪያ ቤት በጦርነት ተቃጥለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ ለጣና ቴሌቪዥን ለቀን ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን የሚመስሉ ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን የቀን ዜናችን በዚህ ተጠናቀቀ። በምሽቱ የዜና ውጃችን እስከምንገናኝ ደህና ሁኑ። ጤና ይስጥልን።